አብይ አህመድ ቁጭ አድርጎ የገዛው ሶስት መርከብ መሳሪያ ግን ሻቢያ አራግፎ ወሰደው። ሁሉን አቀፍ የሽግግር መንግስት ይቋቋማል ነው የሚለው ፋን። ስለዚህ ምንም የሚቃረን ነገር የለውም። አሁን ከምትለው ጋር የሚገናኝ እንቅስቃሴ እያየንበት አይደለም። መሳሪያና መሳሪያ ብቻ ነው አብይ አህመድ እተማመንበታለሁ የሚለው። አንድ ስትራቴጂካዊ በልዩ ሁኔታ ጥቃት ይፈጽማል የተባለ በውድ የተገዛ ድሮን ቡሬ ላይ ተመቶ ወድቋል። ውጤት ባለው መልኩ ሊካሄድ የሚችለው እንደዚህ አይነት የታጣቂ ቡድን ከጀርባው ድጋፍ በሚሰጥበት መልኩ ሲካሄድ ነው። እሱ ሕክምና አግኝቶ ከህመሙ እንዲድን ግን የትግራይ ህዝብን የሚጨርስ ጦርነት ጭምር በጠበንጫ የሚደረገው ትግል ግን አፋር ላይ ከሚደረገው ህዝባዊ ቢተኝነት፣ አዲስ አበባ ላይ ከሚደረገው፣ ሐዋሳ ላይ ከሚደረገው ሰልፍ የተለየ አላማና የለውም አብይ አህመድ ጋር ሆኖ አብይ አህመድ ጋር ሆኖ። ማንኛውንም ቦታ ትግራይም ይሁን ኤርትራም ይሁን የትም ቦታ ለመዋጋት መወሰን ይሄ ክህደት ነው። አብይ አህመድ እተማመንበታለሁ የሚለው አንድ ስትራቴጂካዊ በልዩ ሁኔታ ጥቃት ይፈጽማል የተባለ በውድ የተገዛ ድሮን ቡሬ ላይ ተመቶ ወድቋል። አልተናገሩም። ቡሬ አካባቢ ላይ አንድ የኢትዮጵያ ንብረት የሆነ ስትራቴጂካዊ ድሮን ተመቶ ተከስክሷል። ይሄ ድሮን የተመታና የተከሳከሰው እስካሁን ድረስ በሁለቱም ወገን ዝም ቢሉም የድንበር ተሻግሯል በሚል በኤርትራ የመከላከያ ኃይሎች የተጠለፈ ድሮን እንደሆነ ነው የሚነገረው። በዚህ ሰሞን ወደ ትግራይ ልከው በትግራይና በአፋር ድንበር አካባቢ ግን በትግራይ ክልል ተብሎ በሚጠራው ውስጥ የህወሓት ታጣቂዎች ባሉበት አካባቢ ምን ተፈጽሞ ነበረ? የምታስታውሱት ስምረት የምትባለዋን የስምረት ፓርቲ ያደራጃቸው ነፃ መሬት ብለው ሀራ መሬት ብለው አፋር ላይ የነበሩትና እነ ብርሃኑ ጁላ ያስታጠቋቸው አካላት የነ ጻድቃን የሚመሩት አካል የህወሓት ወታደሮች አሉበት የተባለው ካምፕ ላይ ጥቃት ሰነዘሩ። ያንን ተከትሎ የህወሓት ወታደሮች በአጸፋ ያንን የስምረት ኃይል የገባበት ገብተው በታት ነው አጠቁት። በዚህ ብስጭት ውስጥ የገባው የአብይ አህመድ አገዛዝ የረጅም ርቀት መሳሪያ ጭምር ፕሮቫይድ አድርጓቸው በቀላሉ እዛ ካምፕ ላይ ያለውን የቲዲኤፍ የሚባለውን ኃይል እንደመሰሳለን ብለው ቃል ገብተው አብይ ያስታጠቃቸው እነ ጻድቃን ስምሪት የሚሰጧቸው እነ ወዲያን ጥሩ ስምሪት የሚሰጧቸው ኃይሎች የሞከሩት ጥቃት በአጸፋ ምላሹ እንዳደቀቃቸው ካየ በኋላ አብይ አህመድ ንዴቱን የገለጸው ድሮን በመላክ እዛ፣ ጥቃት የፈጸመው ድሮን ስፔሻል ድሮን ተብሎ የተላከ በኤርትራ አካባቢም በቡሬ አካባቢም ጠጋ ብሎ ወደ ኤርትራ ተሻግሮ የስለላ ቅኝት ነው ወይስ እዛ ድንበር አካባቢ ያለ ኃይል ለማጥቃት ነው ወዘተረፈ፣ ወደዛ ገብቶ ነበረ። የድሮን ጠለፋ አድርገው ተመቶ ወድቋል። የአብይ አህመድ አገዛዝ ዝም ብሏል። ኤርትራም እንዲያረኩ እንዲተደረጋላል ዝም ብለዋል። ታስታውሳላችሁ ሶስት መርከብ መሳሪያ ገዝቶ አብይ አህመድ ወደ ኤርትራ ሲያስገባ ተጠልፈው ሶስቱ መርከቦች የኤርትራ ኃይል ጠልፎ ሲያበቃ መርከቦቹን ይዞ አራግፎ መርከቦቹ ከመጡበት አገር ጋር ተደራድሮ መርከቦቹን ባዷቸው እንዲመለሱ አደረገ። ከረጅም ጊዜ በኋላ ያሁን በድርድር በንግግር አብይ አህመድ ሆጭ አድርጎ የገዛው ሶስት መርከብ መሳሪያ ግን ሻቢያ ረግፎ ወሰደው። አብይ አህመድ መሳሪያ ተወሰደብኝ አላለም። ሽንፈት ነው ዝም። ይሄ ዓለም አቀፍ ሚዲያዎቹን ላዘግበውታል፣ ትንፍሽ አላሉ። ውስጥ ለውስጥ ነበረ መቆሳሰሉ። በሌላ መግለጫ አምባገነን እንትን ገለመሌ ምናምን ይሄ ካድሬ አሰማርተው ተሳዳቢ አሰማርተው ወይ ወይ ይላሉ እንጂ ጸጥ የሆነ እንዲህ አይነ ነገር ስትፈጠር አሁንም፣ ድሮኗ ከንበል ደፋ ብላለች፣ ዝም ብለዋል። ያኛውም እኮ ያኔ መርከቡን ሟቀሊጥ አልኩት አላለም፣ ዝም ቀምድዶ። የሶስት መርከብ መሳሪያ አራግፉ ያም ወሰድኩ ብሎ አልፎከረም። እነዚህም ተወሰደብን አላሉ። ጸጥረጭ በጸጥረጭ ውስጥ የሶስ መርከብ መሳሪያ እንደተወሰደ፣ በጸጥረጭ ደግሞ አንድ ድሮን ተከስክሳለች ። እንግዲህ የፋኖ ኃይል ትጥቅና በሃይል ስልጣን ለመያዝ ወይም ደግሞ አገዛዙ ለማስወገድ እየተደረገ ያለ ትግል ነው ይሄ። አሁን በአሁኑ ሰዓት በመላው ኢትዮጵያ በመምህራን በሹፌሮች በነጋዴዎች እየተደረገ ያለው ንቅናቄ ሰላማዊ ነው። ምናልባት ይሄ ነገር በአንድሚውም በሌላ አንዱ አንዱን የሚያጠፋበት ወይም ደግሞ የተለየ ያልተጠበቀ ለውጥ ሊያመጣ ወይም መጨረሻው ውጤቱ ጥሩ እንዳይሆን ሊያደርገው አይችልም ወይ? የፋኖ ትግል የትጥቅ ትግል ነው፣ መሳሪያ ትግል ነው፣ በኃይል ነው አሁን የሚካሄደው ንቅናቄና ምናልባትም ብዙዎች ተስፋ ያደርጉበት ብዙ መስዋዕትነት ሳይከፈል ስርዓት ማስወገድ የሚቻለው አንድም በህዝባዊ ቢተኝነት ነው። ይህንን ህዝባዊ ቢተኝነት በደንብ አድርገን ከሰራንበት ለዛም አጋዥ ይሆናል ጫካ ላሉትም የሚል ነገር ነውና እነሱን ብቻ ተስፋ ማድረጉ ፋኖዎችን እነሱ ጀምረውታል ስለዚህ እነሱ ይጨርሱት የሚለው ያስኬዳሉ አሁን ካለው አጠቃላይ ሁኔታ አንጻር አይ፣ መጀመሪያውንም እሱ እንደሱ የሚል ሰው ካለ መጀመሪያም የፋኖን ትግል በሚገባ የማያቅ ሰው መሆን አለበት። እኔ ከአንተ ከመጣሁበት ከኢትዮጵያ ከመጣሁ ጀምሮ ያለውን ቃለመጠይቄ መለስ ብለህ ማየት ይችላል። ያንን ካየህ እኔ የፋኖን ትግል እስከማውቀው ድረስ በግልጽም ዛሬ ተናገር ካልከኝ? ሲጀምሩ ጀምረው የማውቃቸው ልጆች ጎጃም አካባቢ ያሉ ገና የፋኖን እንቅስቃሴ ማሰልጠን በተለያየ ቦታ በጎንደርም በሸዋም በወሎም በጎጃምም የአማራ ህዝባዊ ኃይል ብለው ማሰልጠን ሲጀምሩ ጀምረው ያለውን እንቅስቃሴን የማውቀው በትጥቅ የታገዘ ህዝባዊ ቢተኝነት ነው የሚለውን የነሱ ትግል በግልጽ የማውቀው። ስለዚህ የትኛውን ቦታ ያለ ትግል ሁሉ ይህንን ትግል ከበሳ ቦታ እያስለቀቁ ቦታ እየተቆጣጠሩ የሚደረግ ትግል ሳይሆን ሁሉ አቀፍ የሆነ ትግል በአጠቃላይ በሲቪክ ማህበራትም በአጠቃላይ በፓርላማም በደህንነትም በመንግስት ውስጥም ያለ በትጥቅም ታግዞ አንድ ላይ ይህንን መንግስት በዲፕሎማሲም፣ በስነ ልቦናም፣ በፖለቲካም፣ በትጥቅም በህዝባዊ ቢተኝነትም ማስወገድ ከዛ ቀጥሎ ደግሞ የአማራን ህልውና ከታገዝን በኋላ የኢትዮጵያውያንን የሚመለከት የጋራ የሽግግር ሂደት ማቋቋም ነው የሚል እንጂ የትጥቅ ትግል ሌላ የሰላማዊ ትግል ሌላ የሚል ተናግረውም አያውቁም። ስንናገር የነበረው ባለፉት ሁለት ዓመታት ያየ ነው። ግን ምናልባት ሲጀመር እንደዛ አይነት አቋም ኖሮት የፋኖ ትግል ተነስቶ ሊሆን ይችላል። በመሳሪያ እየታገዘ ህዝባዊ ቢተኝነት የሚል ዓላማ አንግቦ ሊሆን በሂደት ግን ተቀይሯል። አሁን ባለው ሁኔታ የፋኖ ትግል በፍጹም አሁን ከምትለው ጋር የሚገናኝ እንቅስቃሴ እያየንበት አይደለም። መሳሪያና መሳሪያ ብቻ ነው። ስለዚህ ሲጀምር የነበረው አንዳንድ ነገሮች ሲጀምሩ የሆነ ነገር ይሆናል። በመሀል ግን በሚፈጠሩት የተለያዩ ክስተቶች እየተለወጠ እየተቀየረ ሙሉ በሙሉ አሁን የፋኖ ትግል በመሳሪያ በሚመጣ ለውጥ ላይ የተንጠለጠለ ሆኗልና አሁን በምትለው ነገር የፋኖ ትግል ሊገለጽ የሚችል ነው ማለት እንችላለን። መሳይ አሁን እኮ በቀላሉ እንነጋገር እኮ የፋኖን ትግል አንተ ትደግፋለህ፣ እኔ ደግፋለሁ። የፓርላማ አባላት እስር ቤት ናቸው፣ ጋዜጠኞች እስር ቤት ናቸው፣ ነጋዴዎች እስር ቤት ናቸው፣ የፖለቲካ ፓርቲ አመራሮች እስር ቤት ናቸው። ታዲያ ይሄንን እነዚህን ሰዎች ሁሉ አጠቃላይ መግለጫ የሚሰጡ ተገፍተው ነው የሄዱት እንጂ የፋኖ ትግል ራስን የመከላከል ነው ብሎ በአደባባይ የሰላማዊ ትግል ፓርቲዎች ሁሉ መግለጫ የሚሰጡበት እኮ ነው መሳይ ይሄ ከሆነ የገሌ ትግል የገሌ ትግል የሚባል ነገር የለውም። የፓርላማ አባላት ሁሉ የሚናገሩት እኮ መንግስት ነው ይሄን ያደረገው፣ መቼ ነው በንግግርና በውይይት የምትፈታው እያለ ነው የሚናገር እና ይሄ ማለት እኔ እስከሚገባይ ድረስ እና እስከማውቀው የሚቃረን ነገር የለውም ነው መሳይ። እያደረጉ ያሉት ትግል አሁን በመሬት ላይ በጠመንጃ አይደለም አይደለም እ አልወጣኝም በጠመንጃ የሚደረገው ትግል ግን አፋር ላይ ከሚደረገው ህዝባዊ እምቢተኝነት፣ አዲስ አበባ ላይ ከሚደረገው፣ ሃዋሳ ላይ ከሚደረገው ሰልፍ የተለየ አላማና የለውም። መጀመሪያ የህልውና ትግል የትግል ስልት አይመርጥም። መሳይ የትግል ስልት አይመርጥም እና ይሄ ከሆነ ደግሞ በየትኛውም መንገድ የሚደረገው ትግል ሁሉ መንግስትን ለማስወገድ ነው። ያ መንግስት ከተወገደ በኋላ ደግሞ ሁሉን አቀፍ የሽግግር መንግስት ይቋቋማል ነው የሚለው ፋኖ። ስለዚህ ምንም የሚቃረን ነገር የለውም። አሁንም ቢሆን ይሄ ሁልጊዜ የምናደርገው ነገር የፋኖ ትግል እየተጠናከረ በመጣ ቁጥር ህዝብ ሙሉ ልብነት እየተሰማው እና መንግስት ደግሞ ምንም ነገር ማስፈጸም እያቃተው ሲሄድ፣ እየተናቀ ሲመጣ ያ እያገዘው እንደሚመጣ የታወቀ ነገር ነው። ስለዚህ ሁለቱ የተገናኘና አንድ የሆነ ነገር ነው። ፋኖች አሁን ከሌሎች ኃይሎች ጋር ከትግራይ ኃይሎች ጋር ከአፋር ኃይሎች ጋር ከሶማሌ ኃይሎች ጋር ከጋምቤላ እና ከአፋር ኃይሎች ጋር ከተለያዩ ኃይሎች ጋር መስራት ሲጀምሩ ይሄ ሰላማዊ ትግል የበለጠ እየጠነከረ ይሄዳል፣ እና ሁለቱ የሚቃረንበት ምንም አይነት ምክንያት የለውም። ከዛ ይልቅ የጠመንጃ የያዙ ሰዎች እዛ ላይ ምናልባት እያንዳንዱን አመራር ከተማ ውስጥ አመራር መስጠት ካቃታቸው የራሱን አመራር የመፍጠር ነገር ያው ራሱ ትግሉ ማድረግ አለበት። የተለያዩ የፖለቲካ ኃይሎችም ሲቪል ማህበራትም ይህንን ነገር ለመብራትና የራሳቸውን አስተዋጽኦ ለማድረግ ጥረት ማድረግ አለባቸው እንጂ በምንም አይነት የሚጋጭ ነገር ሳይሆን አንድ ነው ተብሎ መጀመሪያ ሲነሱ ሁሉ እኔ በግል የማውቀው እንደዛ ነው ማለት ነው። መሳለእንጅላላየንም እንግዲህ የትጥቅ ትግሉን ነው ባለፉት ሁለት ዓመታት ያየነውና እኔም የምደግፈው እውነት ለመናገር ጥሩ ነጥብን ያነሳኸው እንደውም መሆን ያለበት ኢትዮጵያ ውስጥ ህዝባዊ ቢተኝነት በደንብ ስር ይዞ ውጤት ባለው መልኩ ሊካሄድ የሚችለው እንደዚህ አይነት የታጣቂ ቡድን ከጀርባው ድጋፍ በሚሰጥበት መልኩ ሲካሄድ ነው ይህም በደንብ አምናለሁ ግን አልተካሄደም እስካሁን ፋኖች ምናልባት የሚጎላቸው ማድረግ የሚገባቸው ይህን የትጥቅ ትግል የሚያካሄድ አንድ ክንፍ ሊኖራቸው ይችላል በመላው አማራ ግን ቢያንስ በአማራ ክልል የስራ ማቆም አድማ ሰልፍም ይሁን ሌሎች ነገሮችን ከጀርባ ሆነው ማስተባበር ነበረባቸው እስካሁንም መካሄድ ነበረበት አላየንም እንደምውም የሰማነው እስከ ዛሬ በሰይፍ ነው፣ በሰልፍ ነበረ፣ በሰልፍ ስላልሰማችሁን በሰይፍ ጀምረናል ነው። ሰይፉም ሰልፉም የሚያስፈልግ ነበረ። ሰልፉን ትተው ወደ ሰይፉ የገቡበት ሁኔታ ነው የታየውና መደረግ ነበረበት። እንደውም በሌላ አካባቢ ምንድን ነው ማስፈራሪያ ይሆኑ ነበረ። አሁን በአማራ ክልል ህዝባዊ እምቢተኝነት ቢካሄድ፣ ፋኖ ከጀርባው ቢኖር የበለጠ ውጤት ያመጣል። ምክንያቱም ማስፈራሪያ ናቸው። ከጀርባ መኖራቸው አንድ ጥቅም አለው፣ ግን ሲካሄድ አላየንም። ስለዚህ ይህን ነገር መሬት በያዘ መልኩ ውጤት ባለው መልኩ ለምን አናይም ታዲያ? ሰይፉን ብቻ ነው ያየነው። ሰልፉ የታለ ነው? የህወሀት ኃይሎችን አብይ አህመድ ለማማለል መረጃ ሲያቀርብ ማነው አቅርቦ ከነሱ ጋር ዲል ሲያደርግ ታስታውሳላችሁ? መቼም አኪውሬት የሆነ ምንም በቃ ወዲያ ወዲህ የማይል መረጃ የምናቀርብ መሆናችንን የምታውቁት ታስታውሳላችሁ፣ ተከታታዮቻችን ጌታቸው ረዳ በሚዲያ ወጥቶ እኔ ከኃላፊነት አልተነሳሁም ሲል፣ እኛ መረጃው ነበረን። ጌታቸው ረዳ ከስልጣን ተነስቶ ታደሰ ወረደ እንዲተካ ተበይኗል፣ ተወስኗል። አብይ አህመድ ያንን ለማስቀረት የሚችለውን አድርጓል። አይቻልም ተብሏል፣ አከተመ። ይህን ስንል ጌታቸው ረዳ ወጣና ይሄ ዝም ብሎ ቅጥፈት ነው፣ ትክክል አይደለም፣ መረጃው የተሳሳተ ነው በፍጹም ገለመሌ ምናምን አለ። ሳምንት ለሳምንት አልቆየም። አብይ አህመድ ደግሞ ወጣና ለትግራይ መሪ ምረጡ ምናምን ኢሜል አድርጎ ፌስቡክ ላይ ምናምን አድርጎ አለ። አንተ ማነህ ለትግራይ በሶሻል ሚዲያ መሪ የምትመርጥለት አለና፣ ህዝቡ በዛ ከዳር እስከ ዳር ተቃውሞ አሰማ። ቲፔሌፍ ማፍንጫህላሳ አለ። ምንም አማራጭ የለውም። ሬዚስት አርገው ዞር በላሉት። አብይ አህመድን አልተሳካለትም። ምንድን ነበር ግን ጌታቸው ረዳ ያለ ዲል ያደረገው፣ ህወሓትን ሲያነጋግር የነበረው በተደጋጋሚ አስታውሱ። ጌታቸው ረዳ አብይ የአማራ ልዩ ኃይል እንዲፈርስ መወሰኑን እንዲህ ያለ ትልቅ እርምጃ ይወስናል ብለን አላሰብንም ነበር፣ የሚገርም ትልቅ እርምጃ ነው ያለው የአማራ ልዩ ኃይል ፈረሰ የሚባል ነገር ወይም እንዲፈርስ ተወሰነ ሲባል ሲሰማ ነበር ጌታቸው ረዳ የመጀመሪያውን ደስታ የገለጸው ለምን ጌታቸው ረዳ የጤና እክል ገጥሞታል አንናገርም ወዘተረፈ እያሉ በተለያየ መንገድ ሲገልጹ ነበር አንድ የጤና እክል ገጠመው ተከታታይ ህክምና የሚጠይቅ የጤና እክል ነው በስድስት ወርም በሶስት ወርም ዱባይ እንደምታውቁት ሄደ መጣ ይባላል። ተከታታይ ህክምና የሚፈልግ ጉዳይ ስላለው ወጪው በጣም ከፍተኛ ነው። መኖር ደግሞ ማንንም ሰው ያጓጓል። ለምን ለመኖር ጓጓህ ሊባል አይችልም። መች ኤመሬት የሚያስፈልገውን ሙሉ ወጪ ሸፍና በየሶስት ወሩም በየስድስት ወሩም ህክምናው ሲያስፈልግህ መተህ ህክምናውን ውሰድ ተብሎ በቤንዛይድ ተፈቅዶለታል። ቤንዛይድ እንደምታውቁት የአብይ አህመድ ጌታው አለቃው ነው። ይሄ ህክምና ይሟላልሃል የአብይ አህመድ አገልጋይ ሁን ተባለ። አርቲስት ደበበ እሸቱ እንደዛ እኮ ነው የሆነ የጤና ችግር ነበረው። ህክምና ያስፈልገው ነበረ፣ ከባድ ህክምና ያስፈልገው ነበረ አገር ወጥቶ ሂዶ ታክሞ እንዲመጣ ሙሉ ወጪውን አብይ አህመድ እንዲሸፈንለት አደረገ። ከዛ በኋላ ው በእድሜ ልኩን እስከሞተበት ድረስ ከህዝብ ተነጥሎ አብይ አህመድን እያገለገለ እሱ ህክምና ስላገኘ በብዙ ሺ የሚቆጠሩ ኢትዮጵያውያን፣ በሚሊዮን የሚቆጠሩ ኢትዮጵያውያን የሚያልቁበትን ጦርነት በልተን እንቀደስ እያለ ጦርነት ይመራ ነበር። ከህዝብ ተነጥሎ እንደዚህ አይነት ውርደት ተሸክሞ ወደ መቃብር ወረደ። ያሳዝናል። ያን የመሰለ ትልቅ አርቲስት መጨረሻው ይሄ ከነክብራቸው ያለፉት እንዴት የተባረኩ ናቸው። ጌታቸው ረዳ በተመሳሳይ እንግዲህ ኢማጂን የሱ የጤና እክል ህክምና ማግኘት አለበት፣ መሰቃየት የለበትም። እውነት ነው፣ ማንም ሰብአዊ ፍጡር ህክምና በማጣት እንዲሰቃይ ማድረግ አይገባም። እሱ ህክምና አግኝቶ ከስቃዩ እንዲያርፍ፣ እሱ ህክምና አግኝቶ ከህመሙ እንዲድን ግን የትግራይ ህዝብን የሚጨርስ ጦርነት ጭምር ድሮን ልካ የምትፈጀው የፈጀችው ህዝብ ይህ በጌታቸው ረዳን እስካከመችና የእሱ ፍላጎት እስከተሟላ ድረስ ጉዳዩ አይደለም። በቃ ከአብይ አህመድ ጋር አላያንስ ፈጥሮ ያን ሁላ የዘር ማጥፋት ትናንት የተፈጸመ እኳ አይደለም። አሁን ድጋሚ ሰው ወታደራዊ ኃይል ልክ እንደምታዩት እኮ ነው። የመሬት ከአልቡርሃን ጋር አልስማማ ስትል የወርቅ ማፈስ ትፈልጋለች። የሱዳንን መሬት፣ የእርሻ መሬት መጠቀም ትፈልጋለች። ይሄ አልሳካ ሲላት፣ አልቡርሃንን እንዲወጋ ሐሚቲን አስታጠቀች። ይኸው ሱዳን ለሁለት ተሰንጥቃ ሁለት ሀገር እንድትሆን እየተደረገ ነው። ያ ሁሉ ፍጅት ተደረገ። ለምን? የኤመሬትን ፍላጎት ለማሟላት ቤታቸው ረዳ። ይሄንን ያውቃል እያወቀ የኤመሬት ፍላጎት እንዲሟላ እሱ የገጠመው የጤና አክል እስከተስተካከለለት ድረስ በገዛ ህዝብ ላይ መጨከንን በቃ እንደ ትልቅ ነገር አድርጎ ወሰደው። ምንድን ነው ምክንያቱ ነበረ? በቃ ምክንያቱ ይሄ ነው። ብርሃኑ ጁላ ቅርብ ጊዜ ማንነው ነው ካስታወሳችሁ፣ ማን ነው ይሄ? ማን ነው የቲፒልፍ ጀነራል፣ ምግበይ የሚባለው ጀነራል ምግበይ። ብርሃኑ ጁላ ጀነራል ምግበይ አዲስ አበባ አስመጥተን አለው አለ። የሚገርም እኮ አብልተን አጥጥተናል። በልቶ ጥጥቶ ውጭ ሀገር ሄዶ ታክሞ ይላል። እንደው እንደው በጣም የሚገርም ነው በእውነት አንድ የሀገሪቷ የታማዦር ሹም ትግራይ ላይ ያለ አንድ መቀላቀያ ውስጥ ያለ ጀነራል ያውም ሲኒየር ጀነራል ብርሃኑ ጁላ ጀነራል እንዲሆን የጀነራል ለማድረግ እንዲሰጠው ምናልባት በቃ ካደረጉም ሰዎች አንዱ ብለው ውሰደው። ብርሃኑ አስር አለቃ ነበር ምርኮኛም ነበር። አሁን ምግባዊ ፐርፌክት ነው ጀነራል ነው ምናምን፣ እኔ እሱን እያንቆለባበስኩ እኮ አይደለም፣ ግን አትሊስት በልቶ ጠጥቶ ይባላል። መጥቶ በልቶ ጠጥቶ ከዛ እኮ ሕክምና ውጭ ሀገር ሂዶ ታክሞ እንዲመጣ አድርገናል። ብንፈልግ ኖሮ እናስቀረው ነበረ። አይ አበሉት፣ አጠጡት፣ ሕክምና ምናምን ሂድ ታከም አሉት። እሺ ከዛ እኛ በሰጠን ፕሮጀክት ትሄዳለ አሉት። አፍንጫችሁን ላሱ ብሎ ሄደ። ጌታቸው ረዳንስ፣ አበሉት፣ አጠጡት፣ ሕክምና ሳከሙት፣ ከኛ ጋ ትሆንና የትግራይ ህዝብ በሻሻ ያደረግነውን መልሶ እንዳያንሰራራ የሚያደርግ ፕሮጀክት አለን ከእኛ ጋ ተሳተፍ ሲሉት እሺ በቃ ይሄ ጻድቃን፣ ያለህ ንብረት ይጠበቅልሃል። ራያ ቢራ ምናምን ታቃላችሁ አይደል? በፐርሰንት አብዛኛው እሱ ነው። ሰው ያለህ፣ ህንጻ ያለህ ምናምን ጥቅማ ጥቅም ይከበርልሃል። ጻድቃን እዚህ ተሰለፋለው ኤርትራ ጋር ኤርትራን መውጋት ስለሚያስፈልግ አብረህን አለ። በቃ ተስማማ። በነገራችን ላይ ለቀው ከመምጣታቸው በፊት መጀመሪያ እዛው የህወሀት ውስጥ እያሉ እነጌታቸው ረዳም ትግራይ እያሉ ጥያቄው እኮ ቀርቧል። አብረን ነን፣ ፋኖን እንውጋ፣ ኤርትራን እንውጋ ብሎ አብይ አህመድ እኳ አቅርቦላቸዋል እነጌታቸው ረዳ ይሄንን አቅርበው ቲፔሌፍ እንዲቀበልና እንዲያጸድቀው ነበር ሲወተውቱ የነበረው። መውጋት አለብን ከአብይ ጋር መሰለፍ አለብን ይሄንን በማድረግ እናሸንፋለን ነው ሲሉ የነበሩት እነ ጌታቸው ረዳ። ከአብይ ጋር ስለመሰለፍ ነበር የሚነጋገሩት። ሌላ ቡድን ደግሞ በፍጹም ከአብይ ጋር ሆነን አማራን ወግተን ከአብይ ጋር ሆነን ኤርትራ ላይ በፍጹም ይሄ መደረግ የለበትም። ዘይ ሴድ ነው። አሁን ከአብይ ጋር ሆነው ኤርትራን እንውጋ የሚሉ እዚህ ዲያስፖራም ያሉ ከአብይ ጋር ሆነው ኤርትራን መውጋት በትግል ውስጥም ያሉ አሉ። በነገራችን ላይ ቲፔሌፍ ስለመጣ አሁን ያው ደጋግመን ስንል የነበረው ቂጣም ይጠፋል፣ ሽልም ይገፋል እንዳሉ ቴፔሌፍ መጣ፣ የሚል ሰበብ ይፈጥሩና ከአብይ ጋር እንሁን እና ኢትዮጵያና እንደ በፊቱ ኖ ሞር ሊጀመር ማለት ነው። እርሷን እሷን ጫወታ ሊጫወት ይፈልጋል። ለዛ መደላደል የሚፈጥሩ አካላት አሉ። ቴፔሌፍ መጣል የሚል እኔ እሱን መዝሙርህን እዛው ትዘምሯል። በነገራችን ላይ አቋምስ ቦልድ ነኝ። ምንም ጉዳይ አደለም። እኔ እንትናን ያስከፋል፣ ከሌን ያባብላል፣ ምናምን ምናምን አደለም። ትክክል ነው፣ ትክክል አይደለም ነገር ነው ከአብይ አህመድ ጋር ሆኖ ከአብይ አህመድ ጋር ሆኖ ማንኛውንም ቦታ ትግራይም ይሁን ኤርትራም ይሁን የትም ቦታ ለመዋጋት መወሰን፣ ይሄ ክህደት ነው። ይሄ ጨካኝነት አረመኔነት ነው። ይሄ ማሰብ አለመቻል ነው። ስታንድ ማይቴክ እነዚህ ሰዎች አሁን ምን አገባቸው? እንዲህ ያለው ነገር ላይ ሲፈጸም ምንድን ናቸው እነዚህ ያው መግለጫ የሚሰጡት በእንደዚህ አይነት ጉዳይ ላይ ህዝብ ተጣልቶ ለማረጋጋትና ከቁጥጥር ውጭ እንዳይወጣ አባታዊ ምክር ለመስጠት ቢሆን ስራቸው ነው ይባላል። በወጉ ከያዙት በዛ መንገድ መግለጫ ሊሰጡ ይችላሉ። መንግስት ደግሞ ተላልፎ አላስፈላጊ ነገር ካደረገ አባታዊ ምክር ለመስጠት፣ በተቃዋሚዎች እና በመንግስት መካከል እንደው ጸባለ በተለየ ነገር ካለ አይ አባታዊ ቡራኬ እና መንፈሳዊ ተግሳጽ ሊሰጡ ይችላሉ አንድን የተሰራ ወንጀል የማጣራት ስልጣን እነሱን እና የመመስከር ማን ነው የሰጣቸው መጀመሪያ ማለት ነው ምን አገባቸው እነሱ የመጀመሪያ የነገሩ ግራ መጋባት የሰብአዊ መብት ኮሚሽን ናቸው እነሱ ቀይ መስቀል ናቸው እነሱ አጣሪ ኮሚሽን ናቸው እነሱ ምንድን ናቸው የመንግስት አካል ናቸው እነሱ አቃቢ ህግ ናቸው እነሱ? ፖሊስ ናቸው እነሱ? ምን የነገሩን መበላሸት የሚያመጣው መጀመሪያ ምንድናቸው እነሱ። ነው መጀመሪያው ድርጊቱ ተጣርቶ ከመጣ በኋላ ቅድም እንዳልኩ፣ ሃይማኖቶች ከሃይማኖቶች ተጣልተው ከሆነ ያልተገባ አካል አንድ ነገር ሌላ ነገር ፈጽሞ ከሆነ ከቁጥጥር እንዳይወጣ ልጆቻቸው ወደ ላፊ ነገር ሂደው ወደ በቀል እንዳይሄዱ ወይም ደግሞ ከመንፈሳዊነት ከሚያዝዘው ያለፈ ሌላ አይነት ነገር እንዳይፈጸም አባታዊ ምክር ከሆኑ ማለት ነው አባት ከሆኑ እነዚህ ሰዎች እንደዛ አይነት ነገር ሊሰጡ ይችላሉ እንጂ ራሳቸው አጣሪ፣ ራሳቸው መስካሪ፣ ራሳቸው መግለጫ ሰጪ በማይመለከታቸው ጉዳይ የእስራኤል መንግስት ነው ከዛም ካለፈ የሰብአዊ መብት ድርጅቶች ነው። ከዛም ካለፈ የቀይ መስቀል ስራ ነው። ከዛ ካለፈ ፖሊስ ነው፣ አቃቢ ህግ ነው። ከዛ ነገር አልፎ ከሰጠ ደግሞ የወንጀሉን ምንነትና ፍርድ የመስጠት የፍርድ ቤቶች ስልጣን ነው። እና የነዚህ ሰዎች ምስክርነት መጀመሪያውኑ በማይመለከታቸው ነገር መዘባረቅ ነው የሚባለው።